ልጆች ሱመያን አልፈልጋትም፣ ልጆች ብቻ ፈልጌ ብያለሁ አልከኝም አላቅም። ብቻ ግን ሲጀመር ዑመር ነው እንደዚህ እንድናሳልፍ ያደረገኝ እሱ ነው። እሱ ሳይለኝ አይቀርም። ሲጀመር እራሱ ምን ያለች ሳይል ልጆቹ ነው የሚፈልገው ሱመኛን አይፈልግም ብሎ ብቻ ያንን ጊዜ የሆነ ነገር አስነግሮኝ ቪዲዮ ላይ እንደዚህ እንዳደረገኝ እራሱ አላቅም። አንተ ብለኸኝ ይሁን የሆነ ሰው ግን የሆነ ቀን ሳይድ ልጆቹን የሚፈልገው ሱመያን አይፈልግም፣ የሚባል ነገር ግን በቃ ሰምቻለሁ። ከማን እንደሰማሁ ግን አላውቅም። እንዴት በቃ ዑመር ነው ከካሜራ በኋላ አለኝና እንድላ ካሜራ ገና በራ አዩ

እዚህ ጋር ማለት ነው። በመጀመሪያ ደረጃ ሳይድ ያለውን ነገር ነው። ይሄ ማለት አንዳንድ ወንዶች የሚያደርጉት ነው። በቃ እኔ ሁለተኛ ሚስት ያገቡ ሁሉንም አይደለም። አንዳንድ ወንዶች በቃ የመጀመሪያዋን በቃ የመጣል እኔ ልጅ ባይኖረ ኑሮ እሷ ጋር አልኖርም። እሷ ለእኔ አትመቸኝም። እሷ እኔ አልፈልጋትም። እሷ በቃ መጀመሪያ እንዴት እንዳገኛት እንዴት እንዳደረገ ምናምን ይረሳና ከሁለተኛ ሚስቱ ጋር አክት የሚያደርገው ንግግር ስለሆነ ሰይድ ለምንድን ነው የምታጨናንቃት? ልጅቷን በቃ ካፈ ወቷል ልጅቷን በቃ መቋጠር አልቻለችም። አወራችሁ አሁን እሷ አንተ እያስጨነቃት እኮ ነው። ማነው ያለሽ? እሷ ቢጨንቃት ምን እንዳለሽ፣ እኔ እና ዑመር እኩል ነው በሬ እኔ ቁሜ ከዋለው ቁሜ ነው ያንኳኳት፣ ያንኳኳ በር ማለት ነው። እንዴት ነው እኔ እዛ ቁሜ እንደዚህ እንደዚህ በይ የሚልሽ? ምን ስክሪፕት ነው መጥቶ የሰጠሽ? ድራማ ነው የሰራሽው እንዴ? ለምን ልጅቷን ፈጭ በቃ እንዴ? ያፈወጥቷል አለት ብለሃል። በቃ ወይ ከፈለክ እኮ አንተ እኔ አዩ እንዳትቀየመኝ ነው ምናምን ብለክ፣ እንደውም እሷን እንደዚህ ከምታስጨንቃትና እንደዚህ የሆነ ያልሆነውን ነገር እንድትቀባጥር ከምታደርጋት አንተ ያው እሷ ስለተናደደች እሷን ለማረጋጋት ነው ልጆችን ነው እምፈልጋልኩት እንጂ ሚስቴንም ልጆችን እምፈልጋለሁ ብለ ነገሩን መቀየር ትችል ነበር። የባሰ ነገሩ እኔ አሁን ማለት መጀመሪያ አዩ እኔ ልታናድደኝ ይመስለኝ ነበር። ማለትም ዑመር ብዙ ነገር እንደሚነግረኝ በደንብ ነው የምታውቀው በዛ ሰዓት ያወራችው ወሬ ማለት ነው ሆን ብላ ያወራችሁ እኔ እንዲደርሰኝ፣ ለምን ዑመር እንደሚያወራ ግጥም አድርጋ የምታውቀው። ለዛ ለኔ ዑመር ለኔ እንዲደርሰኝና እኔ ከነገሩ እንድሸሽ አስባበት ያወራችሁ ነገር ነው። ግን እኔ በዛ ሰዓት ያሰብኩት እኔ ለማናደድ ዑመር ሲነግረኝ እንዴት እንደዚህ አዩ ጋሄጄ እንዲ ብላኛለች ብሎ እንዲነግረኝና እኔ እንድናደድ ያደረገችው ነገር ነው ብዬ ነበር ሰይድ ያለው። መሆኑም ደግሞ በዚህ ቪዲዮ ላይ ያረጋገጥኩት ምን ያልኩሽ፣ ማን ያለሽ፣ ከዛ እሷ የምትለው ጠፋባት። እርግጠኛ ነኝ ችል ዝም ብላ ፈጥራ አትነግረውም። ለሁለተኛ ነገር ደግሞ ሳይሄድ በቃ እንደንተ ነው እኔ ብይሻለሁ እኔ መቻል እኔ እንደዚህ ብያለሁ ምናምን እያለ ካፉን እንዳለ በደንብ ነው የሚያስታውቅበት። ስለዚህ ችግር የለውም። ገብተዋል። አሁን አንተ በአንተ ቤት እኔ ቪዲዮ ናቸው በቃ ለካና ውሸቷን ነው ሳይሄድ ልጆችንም እኔን ይፈልጋል ምልነው ይሄ በጣም እንትን ነው ይሄ የተለመደ ነገር ነው። ሁለተኛ ምስት ወይ ደግሞ ሌላ ምስት ሲገባ እኔ ልጆችን ነው እምፈልገው እሷን አልፈልግ ላይ የተለመደ ነገር ስለሆነ እኔን አሸውደኝም ለማለት ፈልጌ ነው።

እንዴት አላውቅም አመንኩሽ አንቺ ቪዲዮ ላይ ምንድን ነው ያልሽው ይማርና መጣ እኔ የደረስኩበት እንድትደርስ አልፈልግም እሷ የደረሰችበት አልደርስ ምናምን ስትይ አልነበረ አሁን ምን ነው? ኧረ ችግር የለውም እስማማለሁ። እንዴ ምን ነው? እኔ ስተኝ አንቺ በፈለፈልሽ ቁጥር እኔ ያረስሻለሁ፣ አራሽ መስልሻለሁ። እንዴ እኔም በወጣኝ ነው አንቺን ማርስሽ እናቴ፣ እዛው ራሱ ሳይዱ ያረስሽ። ሲፈጠር ሲፈጠር ብንኖር ራሱ እንደው እንዴት ነው? አንድ ቤት ውስጥ ለልጆቼ እኔ እብድበኝ፣ እንደ አንተ ስታስበው ሳይድ አይምሮ ነቅልሃል። እንዲ አንተ እኔ ምን አይነት እብድበው ነው? ልጆችን እዣ አንተ ጋር የምመጣው አልመጣም፣ እንጂ በጭራሽ አልመጣ አንተና አዩ ባላችሁበት አልመጣም። አንድ ቤት ውስጥ ብን እንደ ታረቅን ቢባል ራሱ አንድ ቤት ውስጥ እኔ ልጆችን እጄ እንከፍን ከፍ እያልኩኝ አዩና እኔ አንድ ላይ ልንኖር፣ ከዛ ምናልባት አልባት ልጆችን ልትመታቸው ማን ስለሆነች እንድታስብ ራሱ ፈቅድላታለሁ አለው። እንት በመጀመሪያ ደረጃ አይደለም ለመምታት በአእምሮዋ ራሱ እንድታስብ አልፈቅድላት ይ የውሸት የምትጎነጨውን እንትን በረኪና የእውነት ነው ለማጠጣት ቢሆን ራሱ ማለት ነው። የዛን ቀን ወሬ የሰውን ምልክት ልክ ከዛ አንተ ሌላ ሚስት አግብተ ታሳድጋቸዋለህ? ነው የስር ቤት እገባለሁ። እንዲህ ድፍረቱ፣ በጥፊ ትያቸዋለሽ እኔ ወይ ሰይዱ አዩ መታቻቸው እኮ ልጆችን ብዬ ዝምላለ። ሲጥ ነው ማድረግልክ። እንዲህ እንደ ኢድ እንትን ነው ፊዳ ማድረግልክ። ድፍረቱ እናታቸው፣ አታስበው ይሄን ነገር፣ በጭራሽ እንዳታስበው። መቀለዳችሁ እራሱ በጣም ያስጠላል። በጣም በጥፊ ነው የምታያቸው ልጆች ንርብነትክ በጥፊ ስትላቸው እኔ ዝም እላለሁ። እሷ በጥፊ ትላቸዋለች እኔ ደግሞ ቂቅ አርግላለሁ። ሲፈጠር ከዛ ማንዳረስ ምን እንደው ብንደርስ ምን ያክል እንደሆነ ሀሳቤ እንድታቀውነ ታቀኛለ ደግሞ አረጋለ። ያልኩትን ነገር አደርጋለሁ። ሲጥ ነው አረጋት። ጭራሽ በልጆች መታት መታት በአይምሯ ራሱ እንዳሰበች ባቅ ሲጥ ነው ማረጋት እዲ

ለምን ለምን አዲስ አበባ እዘውን አዙ ትመጣለህ እዘው ያለበት ለምን ትለፋለህ ልጆቹን ይዤ እንከፍ እንከፍ እያልኩኝ እመጣለሁ አንተ ልጆችን ትቀመኛለህ አዩ ትጠፋጥፋለች ካሁን ሰው እንዴት ልጆቹን ትመቻቻዋለች ብዬ ነው የምፈራው ብለት እየፈራክ እንኳን አብረክ የማኖር ሀሳብ አለክ እንዴ አንተ ይሄ ላልቷል መስለኝ ጭንቅላት ትክክል አይሰራም ከሀሳብ ካሰብኮ ሲፈጠር እንደው አይ ለየብቻ ነው ማኖራችሁ። አንድ ላይማ በጭራሻ አይሆንም። አንቺ ምናምን ይባላል። ለወሬ ራሱ ለወሬ ራሱ በመጀመሪያ እንደ ቀልድ ራሱ አንቺ ልጆችን ትመቻለሽ ብለግ ማውራት የለብንም። ዛሬ እንደቀልድ ታወራዋለች፣ እሷን ዛሬ እንደቀልድ ታወራዋለች፣ ነገ ምርት ታደርገዋለች። አንተ ሚስት ስለሆነች ምና እሷ እኮ ተናዳ ነው ምናምን ልትለይ ነዋ። እኔ በህይወት እንድታገኛት ራሱ አልፈቅድልህም። ለምን እንደማታቻቸው ራሱ እንዳትጠይቃት ለማድረግ የምጠብቀ ሲፈጠር